ሰላም ውዴ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎች ዋጋና አገልግሎታቸውን ይዘንላችሁ ቀርበናል። አብራችሁም ቆዩ። ውድ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮችን ይዘንላቸው የቀረብ ነው ፍሪጆች ሲሆኑ ከነዛ መካከል መርጠን በአፍትሮን 175 ሞዴል 138 ሊትር ኖርማል ኮንዴንሰር የሆነ ፍሪጅ ይዘንላችሁ ቀርበናል። እነዚህ ፍሪጆች እንደምታያቸው ሳይዛቸው አነስ ያለ ሲሆን ከላይ በረዶ ቤታቸው እስከ ሙሉ በግ የመቻል አቅም አለው። ባለ አንድ መደርደሪያ ነው። እንደገናም ደግሞ በሩ ላይም ደግሞ የተለያዩ እቃዎችን ማስቀመጫ መደርደሪያ ሲኖረው፣ እነዚህ ፍሪጆች እንግዲህ መብራት በሚጠፋ ሰዓት እስከ ሁለት ቀን ድረስ በረዶ ሰርተው የማቆየት አቅም አላቸው። በተጨማሪም ደግሞ ከስር ባለ ሁለት መደርደሪያ ሲሆን፣ ለቤት ውስጥ በቂ በሚባል ስፔስ አለው። እንደገናም ደግሞ እዚህ ጋር እንደምናየው የፍሩት ማስቀመጫው በሳይዝ አነስ ብሎ ተመጣጣኝ የሆነ ሲሆን የተለያዩ ፍሩቶችን ማስቀመጥ እንችላለን። እንደገናም ደግሞ በሩ ላይ ባለሶስት መደርደሪያ ነው። እነዚህ ፍሪጆች እንግዲህ በኳሊቲነታቸው አሪፍ የሚባሉ ሲሆኑ አፍትሮኖች በብራንድ ደረጃ አገራችን ላይ ረጅም ጊዜ የቆዩ ብራንዶች ናቸው። እንደገናም ደግሞ እነዚህ ፍሪጆች መብራት ቢጠፋብን እስከ ሁለት ቀን ድረስ በረዶ ቤቱ ማቆየት ይችላል። ይሄ አሪፍ የሚባል አድቫንቴጃቸው ነው። በተጨማሪም ደግሞ እነዚህ ፍሪጆች አብዛኛውን ጊዜ ስጋ በምናስቀምጥ ሰዓት እንዳይበላሽ ረጅም ሰዓት በረዶ ላይ ግርግዳ ግርግዳው ላይ በረዶ በመጋገር ውስጥ ላይ ያስቀመጥናቸው እቃዎች ሳይበላሹ ለረጅም ጊዜ መቀመጥ ይችላሉ። እንደገናም ደግሞ በተጨማሪ ከጀርባ ላይ እንደምናየው ከጀርባ ላይ ኮንዴንሰራቸው ከውጭ ሲሆን ከቦታ ቦታ በምናንቀሳቀስበት ሰዓት ቢበላሽብን ወይ ደግሞ ኮንዴንሰራቸው ቢሰበርብን በቀላሉ ፈተን ማስተካከል እንድንችል ያገለግለናል። ግዴታ ካምፓኒ መሄድ አይጠበቅብንም፣ ቤታችን ውስጥ መስተካከል ይችላል። እንደገናም ደግሞ አይጥ፣ የተለያዩ ነፍሳቶች ውስጥ ላይ እንዳይገባ ኮንዴንሰሩን እንዳያበላሸው መሸፈኛ አለው። ይህም መሸፈኛ ለማጽዳት በምንፈልግ ሰዓት እነዚህን አራት ቡሎኖች ፈተን በቀላሉ አጽድተን መልሰን ማሰር እንችላለን። በዚህ መንገድ ፍሪጁ ረጅም ጊዜ እንዲያገለግለን ያደርጋል። እንደገናም ደግሞ አብዛኛውን ጊዜ አፍትሮኖች መለወጫ በቂ ስላላቸው ምንም አይነት ችግር ቢፈጠር በቀላሉ መስተካከል ይችላሉ። እነዚህ ፍሪጆች የሁለት ዓመት ዋስትና ሲኖራቸው ዋጋቸው ደግሞ 35,500 ብር ነው። እነዚህን ፍሪጆች ከኛ ጋር ሲገዙ ከነፃ ዴሊቨሪ ጋር የምናደርስ ይሆናል ማለት ነው። በቀጣይ ደግሞ የምናየው አርዶ ፍሪጅ ሲሆን ይሄ ፍሪጅ 250 ሞዴል ሲሆን እነዚህ ፍሪጆች እንግዲህ በኳሊቲም በሳይዝም ተመጣጣኝ የሚባሉ ፍሪጆች ሲሆኑ ከላይ እንደምናየው በረዶ ቤቱ ላይ ኩላንት ሲኖራቸው፣ ይሄ ኩላንት መብራት በሚጠፋ ሰዓት ለረጅም ጊዜ በረዶ ሰርቶ ውስጥ ላይ ያለው ምግብ ሳይበላሽ እንዲያቆይልን ይረዳናል። በተጨማሪም ደግሞ ከኖርማል ፍሪጆች ለየት የሚያደረገው ይሄ የራሱ እቃ አዲሽናል ለአንድ ቀን ያክል በረዶ ሰርቶ ወይ ስጋ ወይ ደግሞ ውስጥ ላይ ያስቀመጥናቸው እቃዎች ሳይበላሹ ማቆየት ይችላል። በተጨማሪም ደ እነዚህ ፍሪጆች ሁለት መደርደሪያ ሲኖረው ሰፋ ያለ ደግሞ የፍሩት ማስቀመጫ አለው። በተጨማሪም ደግሞ አብዛኛውን ጊዜ እነዚህ ፍሪጆች በምናጸዳበት ሰዓት ከሌሎች ፋን ሲስተሞች ለየት የሚያደርጋቸው እዛች ጋር የምናያት ቀዳዳ ያጸዳነውን ውሃ ወይም ደግሞ በረዶ ሰርቶ የቀለጠውን ውሃ በቀላሉ መንገድ ማስወገጃ ነው የምትረዳን። በተጨማሪም ደግሞ እዚህ ጋር በሩ ጋር ስንመጣ በሩ ላይ ከስር ላይ አራት መደርደር ያለው የተለያዩ ቦትሎችን፣ ፍሩቶችን ማስቀመጥ እንችላለን። በተጨማሪም ደግሞ እነዚህ ፍሪጆች ስቴለስ ስቲል ስለሆኑ በቀላሉ ዝገት ሊያበላሻቸው አይችልም። እንደገናም ደግሞ ረጅም ጊዜ የመቆየት አቅም አላቸው። አርዶ ፍሪጆች እንግዲህ በሌሎች እቃዎቻቸውም እናውቃቸዋለን። ኳሊቲ የሆኑ እቃዎች ናቸው። እነዚህ እቃዎች አብዛኛውን ጊዜ በቀላሉ ይ ይበላሹ ግን፣ ቢበላሹ በቀላሉ መለወጫ የሚገኝላቸው ሲሆን እንደገናም ደግሞ አክሰሰሪያቸውን በቀላሉ አግኝተን ለማስተካከል በጣም ቀላል ናቸው። እንደገናም ከኋላ ኮንዴንሰራቸው ጋር ስንመጣ ኮንዴንሰራቸው ከኋላ ክፍት ነው። በቀላሉ በሙቀት እና በኤሌክትሪክ ፍላክቹዌሽን አይቃጠሉም። እንደገናም ደግሞ አብዛኛውን ጊዜ እነዚህ ፍሪጆች ከሌሎች ፍሪጆች ለየት የሚያደረጋቸው እዚህ ጋር የምናያት ትራንስፎርመር የምትረዳን አብዛኛውን ጊዜ የፓወር ፍላክቹዌሽን ቢኖር እንደገናም ደግሞ ዋና ሞተራቸው በሚግል ሰዓት በቀላሉ እንዳይቃጠል ራሱ ባላንስ በማድረግ ረጅም ጊዜ እንዲቆይ ያደርጋል። እንግዲህ እነዚህ አርዶ ፍሪጆች ቀድም እንደነገርኳችሁ ኳችሁ የሁለት ዓመት ዋስትና አላቸው። እነዚህም ፍሪጆች እኛ ጋር በ43500 ብር ያገኛሉ። እነዚህም ፍሪጆች ከኛ ጋር ሲገዙ ከነፃ ዴሊቨሪ ጋር የምናደርስ ይሆናል ማለት ነው። አሁን ደግሞ የምናየው ቤኮ 590 ሞዴል 442 ኔት ሊትር ሲሆን ይህ ፍሪጅ እንግዲህ ሳይድ ዶር በመባል የሚታወቅ ነው። ያው እነዚህ ፍሪጆች ለብቻው እዚህ ጋር የምናየው ዲፍሪዙ ሲሆን እዚህ ጋር ደግሞ የምናየው ኖርማል ፍሪዘሩ ነው። በጣም ሰፋ ያለ እንደገናም ደግሞ በጣም ብዙ እቃ ማስቀመጥ የሚችል ፍሪጅ ሲሆን ቤኮች እንግዲህ በኳሊቲነታቸው እና በጥራታቸው ረጅም ጊዜ የቆዩ ብራንዶች ናቸው። እነዚህ ብራንዶች እንግዲህ አሁን እንደምናየው ፋን ሲስተም የሆነ ፍሪጅ ነው ይዘውልን የመጡት እነዚህ ፍሪጆች፣ እዚህ ጋር እንደምናየው ለተለያዩ ፍሩቶች እና ለተለያዩ እቃዎች ማስቀመጫ ሳጥን አላቸው። በተጨማሪም ደግሞ ሰፋ ያለ መደርደሪያ ሲኖራቸው እንግዲህ እንደምናየው ኖርማል ፋን ሲስተም የሚባሉ ናቸው። ኖ ፍሮስት ናቸው። እዚህ ጋር ደግሞ የምናየው አይስ ሜከር ሲኖራቸው የተለያዩ አይስ ኪዩቦችን በመስራት እንችላለን። እነዚህ ፍሪጆች ከቅድም ካሳየኋችሁ ፍሪጆች ለየት የሚያደርጋቸው ምንድን ነው? አብዛኛውን ጊዜ እነዚህ ፍሪጆች በረዶ በመስራት ሳይሆን እቃውን ራሱን በማቀዝቀዝ እና ፍሬሽ በማድረግ ነው የሚያቆዩት። እነዚህ ፍሪጆች እንግዲህ አብዛኛውን ጊዜ ጥሩ የሚባል አድቫንቴጃቸው በረዶ አይጋግሩም። ማለትም የምናስቀምጠው እቃ ላይ በረዶ ጋግረው አያታግሉንም፣ ለማውጣት በቀላሉ ማንሳት እንችላለን። እንደገናም ደግሞ አሪፍ የሚባለው ነገር ምንም ያክል ረጅም ጊዜ ብናስቀምጥ ያንን ዕቃ ጣሙ ሳይለቅ ረጅም ጊዜ መቀመጥ ይችላል። በተጨማሪም ደግሞ አድቫንቴጃቸው እዚህ ጋር እንደምናየው መቆጣጠሪያቸው ዲጂታል መቆጣጠሪያ ስለሆነ የራሱ መቆጣጠሪያ ያለው ማለትም ለፍሪዘሩና ለዲፍሪዙ የተለያየ መቆጣጠሪያ ነው ያለው። እንደገናም ደግሞ ቻይልድ ሎክ ስላላቸው አብዛኛውን ጊዜ ሕፃናት ካሉ ቤት ውስጥ ተቹን በመነካካት ቴምፕሬቸሩን እንዳያዛቡ ሎክ አርገን ማስቀመጥ እንችላለን። እንደገናም ደግሞ አብዛኛውን ጊዜ ይሄ ፍሪጅ ለየት የሚያደርገው ከሌሎች ፍሪጆች ተቻቸው ዋተር ፕሩፍ ስለሆነ በቀላሉ ውሃ ገብቶ ወይም ደግሞ በቀላሉ በውሃ እጃችን ነክተ ነው ይበላሻል ማለት አንችልም። ረጅም ጊዜ የምንጠቀምበት ነው። እንደገናም ደግሞ እነዚህ ፍሪጆች ከኋላ ኮንዴንሰራቸው ከውስጥ ሲሆን ከቦታ ቦታ ስናንቀሳቀስ እቃው ተለቅ ያለ ስለሆነ ቢጋጭም ቢልብን ምንም አይነት ችግር አይፈጠርም። እንደገናም ደግሞ እነዚህ ፍሪጆች የአምስት ዓመት ለኮንዴንሰር ዋስትና ሲኖራቸው ይሄ ፍሪጅ ዋጋው ብር ሲሆን ይህን ፍሪጅ እኛ ጋር ሲገዙ ከነጻ ዴሊቨሪ ጋር የምናደርስ ይሆናል ማለት ነው። ውድ የጎዶልያስ ኤሌክትሮኒክስ ዩቲብ ቻናል ተመልካቾቻችን የዛሬው ቪዲዮዋችን ይህንን ይመስል ነበረ። ማንኛውንም አይነት የኤሌክትሮኒክስ እቃዎች ማግኘት የፈለጋችሁ በሶስቱም አድራሻችን በቁጥር አንድ ፊጋ መስቀለኛ፣ በቁጥር ሁለት ሲቪል ሰርቪስ ከፋንቱ ሱፐር ማርኬት አጠገብ፣ በቁጥር ሶስት ደግሞ ቡራዩ ከታ ሊያገኙን ይችላሉ። በስልክ ቁጥራችን በ በ0116597030 ቢደውሉልን ያገኙናል። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ የደወል ምልክቷን በመጫን የጎዶልያስ ኤሌክትሮኒክስ ዩቱብ ቻናል ቤተሰብ መሆን ይችላሉ። በቀጣይ ቪዲዮችን እንድንሰራ የሚፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ ይጻፉልን። እናመሰግናለን።